ይሄ ደግሞ የሸዋ ነው። የሸዋም ከሌለሽ የሸዋ ልክ ይሻሉ ይሃማቶች ሸዋ ነው። የትግራይ መሰለኝ ይሄ ሸዋ ነው። ይሄ ኦዋ የኔ ውድ በቃ አንድ ይበቃኛል። ምረጭና ችግር የለውም እሺ የጎጃሙንም

የወሎ ዘመናዊ በቃ ላኪልኝ፣ ቆንጆ ቆንጆ የሆነ እኔም ብር እከፍልሻለሁ። ኧረ ችግር የለውም፣ ምን ከራሴ ስጦታ እልክልሻለሁ። አንድ እኔ የሸዋ ልጅ ነኝ እና ሸዋ ከሆንሽ የሸዋ ላኪልኝ፣ ማስታወሻ ይሆንሰራ

በቃ አለምን ሙሉ የሚቆጣጠር ፕሬዚደንት የኢትዮጵያ የሚሆን ያርግላት። የኢትዮጵያ ፕሬዚደንት ምትሆን ያርግላት። አባቷና እናቷ የምታከብር እምነቷ የምታከብር በእምነቷ ጽኑ፣ በቃ በአገሯ ወዛጅ ያርግላሽ። አይነ ጥላ ይትፈልሽ። ንጽ እንደ ሞኒካዬ ያቺ እእች ዚ ያለች ያየናት በላይ ያለች ከእርጉዛ በላይ ያለች። ቆንጅዬ ወይ ባላሳየችኝ እንዴት እንደው የሚያምር ባሏ። ስለዚህ በእናትሽ እስትነ ማርያም እናቴ የዮሐንስ አባቴ እግዚአብሔር አባቴ ትዳራቸው አጽናቸው፣ በታች ያለውም ትዳር አጽናላት በላይ ያለችው? ሰው በቃ ከባሏ ሌላ በባሏ እንዳይወስድላት ከአይነ ጥላ ጠብቃት። ይሄ የሰከንድሃን ቡቲካ የበለጠ የበለጠ የበለጠ ወደ ሰማይ ሂዳ በቃ ተወንጭታ የጉቺ የቻነል የድዮር ልብስ የምትሸጥ የምትሰጥበታ፣ በቀላል ነው።

ፍአትል የተመቸሽ በ በዚህ መልእክት መጥቶ ነው ሊያነቢ የቆየው። እናመሰግናለሁን፣ ያገኘሁሽ ደስ ብሎኛል። ከእንቅልፌ የተነስቼ ቁርስ በልቼ ቡና እየጠጣሁ ነው የአንችን ያገኘሁሽ። እና ብዙ ጊዜ እልካለሁኝ አስገብኝ እላለሁ፣ አታየኝም። ዛሬ የታየው አለው። በእናትሽ አንድ ደግሞ አስገብኝ እያለች ነው

እንዲህ ነንና ጎንደሮች እሱ ጎንደሬ፣ እሷ ጎንደሬ፣ አንቺ ራስሽ ጎንደር፣ እኔ ራሴ ጎንደር። በእናትና ባገር የማነግደራደር ንጹህ ባንዲራ ንጹህ ልብ ያለኝ የማትጠገብ ጽኑምነት ያለኝ የጠራው ሀበሻ ኢትዮጵያ ወይነ ረገረገረ ቻልኳ ዘፈን ዘፈን የመያዝ

በጣም ብዙ ጊዜ ያስገብኛል። ዛሬ ሳካል ተሳካል። ምን ነበር ሞኒካ፣ የእኛ የጎንደር ወጣቶች እና የሆነ እንትን አለን፣ ግሩፕ አለን። ለጥምቀት ደግሞ ቻሌንጅ አዘጋጅተናል። ሁሉም ወደ ጎንደር ማለት ነው። ማለት ቻሌንጅ አለን፣ የሶሻል ሚዲያ ቻሌንጅ አለን። ሁሉም ወደ ጎንደር የሚመጣበት ማለት ነው እና እዛ ቻሌንጅ ላይ እንዲሳተፍ እንፈልጋለን። ቢታየውም ሌሎች እንዲመጡ እንፈልጋለን። ቅድሚያ ግን ለአንቺ ጥሪ ማቅረብ ፈልጋለን። ኧረ አመሰግናለሁ። ክብር ይክበር እንመጣለን። አሁን በዚህ ነው ማለት ነው። በዚህ አመት አሁን ከሶስት ወር በኋላ ዘጠና ቀን የቀረው ሁለት ወር ሲቀረው ስልሳ ቀን ሲቀረው ቻሌንጅ እንጀምራለን ሶሻል ሚዲያ ላይ እዚህ ሚዲያ ላይ ቲክቶክ ላይ ንወደ ጎንደር የሚል ቻሌንጅ በታዋቂ ስተከሮች በግሩፕ ምናምን እንጀምራለን። እነሚሚሄፍ ፊታውራሪ ሌሎች የሚያካተት ስራ እንሰራለን። ግን ቅድሚያ ለአንቺ ማቅረብ ፈልጌ ነው። እውይ በጣም አመሰግናለሁ። በጣም አመሰግናለሁ። እመጣለሁ። በቃ እመጣለሁ። ሙቼን ብሆን ሙቼን ብሆን እመጣለሁ። እስትልቅ አይቀርም። ይሄን ዛሬ ለዮሐንስ ስንት ነው የሚያመጣኛለን?

እኔ እንጃ ብቻ አላውቅም። ብዙ ሰው ይመጣል ብለን እንጠብቃለን። አሁን መስቀልም አልፏል፣ ሬቻም አልፏል። ቀጣ የለማይን ጎንደር ነው። ጎንደርን ደግሞ በደመቀ ሁኔታ ለማክበር ቻሌንጅ አለ። እሺ፣ የመጀመሪያ ደግሞ አንቺ ነው። ንጋብ ረ በእናታችን አመስጉንልኝ። በጣም አመሰግናለሁ የኔ ልጅ አለም፣ እመጣለሁ። በእውነት እመጣለሁ። እግዚአብሔር ደግሞ የአንተ ዕድሜ ያንተ ዕድሜ እንዲሳካልኝ ጸሎት አድርግልኝ። በዛች ማርያም በላይህ ላይ ያለች እንድመጣ ወይ እንዲሄድ ይሄድ አለው ሁሉ ነው አስገብኝ የሚለው አንድ ያታም ተባርጉ። እንዴት እናስገባ? ዘጠኝ እንሆናለን። አይቀርም፣ አይቀርም ዘንድሮ አይቀርም። ጥምቀት ጎንደር የተለየ ጥምቀት ለማሳለፍ ያሰብነው አይቀርም። እንዴት ነው ይሄ? ለየት ያለ አመት ነው እንዴ! ብሩራዊ ነው ዘንድሮ በርተይነት ለየት ያለ ዓመት እንጠብቃለን። ለየት ያለ ባል እናሳልፈዋለን። ጥምቀት ነው፣ ጥምቀት ነው። ዘጠና ቀን የቀረው ሦስት ወር የቀረው ልደት፣ ልደት ምስ አለፈስ ጥምቀት እሺ መጣለሁ። በቃ መጣ ድንጅ አንድ ጀነራል ነው። ጥሩ ከመማር ጋር ኮሚኒኬት አድርጉና፣ መማርም ትመጣለሽ። እንጠብቃለን ከእሷ ጋርም ኮሚኒኬት ስለምናደርግ ቪዲዮም ስለምንሰራ ለአንቺ ቪዲዮ እንሰራለን። ሞር እናወራበታለን። በቃ ለመላው የጎንደር ህዝብ ሰላም በልልኝ። የልጃችሁ ልጅ እየመጣች ነው። በ ለጎንደር ህዝቤ ሞኒካ ምትባል የልጅ ልጅ እየመጣች ነው ብለህ መንገር አለብህ። ምን ህዝቡ አውቀዋል ለነገሩ ቀኑ ስላልደረሰ ነው እንጂ ቪዲዮ ቪዲዮዎችን ስለምንሰራ ለተለያዩ ሰዎችም ጥሪ ስለምናቀርብ ለአንቺ ቪዲዮ እንሰራለን። ሞር ቪዲዮ ሰራ ደግሞ ነው።

አሜን ብያለሁ ወደድ ሻለው እመጣለሁ ታፍታ ባረጋለሁ እ እሺ እና ሀኒ ይባላል። አይተሽዋል ሞኒካ ሃና ነው ስሜ። ታዲያ እየታለስ ሱቅ እየለሽም? ኦኬ ሱቅ አይደለሽም፣ ያለሽ ቤት ደግሞ። ዶሮ ምናምን ንሸጣለሁ። ዶሮ አረባለሁ። ጎበዝ ነኝ። ተፍ ተፍ የገጠር ልጅ ስራ ይወዳል። ሞኒካ ምን ንሸጣለ? ዶሮ ዶሮ። አዎ፣ ሲጮህ ሰማሽን? ዶሮ አረባለሁ። በዓመት በዓል ስንት ትሸጪዋለሽ? አንድ ሺ አንድ ሺ ሁለት መቶ በጣም ውድ ከተባለ አንድ ሺ አራት መቶ ልክ እንደ በግ አንዱ አንዱ። ኦ ይሄማ ጥሩ ነው። ትንሽ ነው እንደ ኧረ ትንቅ ነው። ቆይ ካሜራ ዙሬ ላሳይሽ። ይኸው ትልቅ ነው። ኦ ይሄማ ሚስት ሳያገባ ያላገባ ነው ይሄ። አላገባማ ቢያገባ ይመላለጥ ነበር። እውነትሽና ወንዶች ለካ ሲያገቡ ነው የሚመለጠው። ሞኒካ ዎ ኮር መጥፎ መጥፎ ዚ ልክ ፍቅረኛ ሲይዙ እዚህ ይጀምራቸዋል። ሲያገቡ ወደዚህ ይገባል። አንድ ሲወልዱ ይመለጣል። እየዞረ እየዞረ ነው እየዞረ ታዲያ ዶሮ የሚገዛ ያለ ሀገር ቤት ጋር ያላችሁ ጎንደር ያላችሁ፣ በስልክ ካላችሁበት ድረስ ዶሮ እናመጣለን። እዘዙኝ። የባል ልብስ የምትፈልጉ ደግሞ ፎሎ አድርጉኝ። እልክ አለው የምትፈልጉት ሀገር። እሺ፣ በእጅ ተጠለፈ። ሌላው በእግሩ ነው የሚጠልፍ እንዴ? ፓሲንጀር አለ ሞኒካዬ። በማሽን አለ፣ ቴክኖሎጂ በማሽን የሚጠለፍ አለ። በእጅ ደግሞ የድሮ ታውቂያለሽ፣ እናቶቻችን እንደሚጠልፉት የእጅ ጥልፍ ይለያል። እን በር ሌላ ቀን ስገባ ታሳያለች። ልክ እንደሷ የምታርገው አሳያለሁ። አመሰግናለሁ። መልካም ቀን ሞኒካ የእኔም ስላገኘሁሽ በጣም ደስ ብሎኛል ወድሻለው በጣም አይላቪቱ በቃ በውስጥ ጽፍልሻለው እኔ አሁን ሰዓቴ እየደረሰ ነው ኦኬ አይ እኔ እንትን ልሻለሁ ሀይ ልሻለሁ እዛ አስታውስሽና ትጽፊልኛ ስልኬን ልክልሽና ታወርኛለሽ እሺ ዋትሳፕ አለሽ አይ ወይ ቁጥሬ የኔን ያዥ የኔ እዚህ ሚዲያ ላይ ስላለ ቁጥሬ የኔ ያዥና አንቺ ሞኒካ ነኝ ብለሽ አውሪኝ እኔ ፕላስ ዘጠና ሰባት የዱባይ ኮድ ማለት ነው። ከዛ አምሳ ስድስት ዘጠና ሰባት ዘጠና ሰባት አንድ አምስት ስድስት ኦኬ፣ ዜሮ ዜሮ አድርጊ። በቃ ፕላስ ተይና፣ ዜሮ ዜሮ። አዎ ዘጠና ሰባት አንድ አንድ አምስት ስድስት አምስት ስድስት አምስት ሰባት አምስት ሰባት ሶስት ሶስት ሶስት ሶስት ሰባት አራት አንድ ሰባት አራት አንድ በቃ ምስክ ላድርግልሻለሁ። ትመጣለች። ቆይ እንስማ። በቃ መጣች። እሷ የእኔ ናት። ኦኬ ሴባ አደርጋለሽ። ማን ብዬሽ ነው? አዝና ማርያም፣ አዝና ማርያም፣ አዝና ማርያም ትምህርት ስጥን። በጣም ቆንጆ ነው የማርያም ቀን የተወለድኩት ለዛ ነው። አዝና ማርያም ተ ድመችሽ በቃ መልካም ቀን።